ልደት ነው። የማን ልደት ነው እስቲ ገምቱ? ዛሬ የሃይሚ ልደት ነው። ሃይሚዬ፣ የኔ ጨረቃ፣ የኔ እንቁ፣ የኔ ምን ልበላችሁ ፋሚሊ፣ የምሬን ነው። ሃፒ ፈርስዴ እንኳን ተወለድሽ ብለናል። ሃይሚዬ ሃፒ ፈርስዴ እንኳን ተወለድሽ፣ ቀሪ ዘመንሽ የተባረከ ያርግልሽ። በቅርቡ ደግሞ ከቡርኬ ጋር ታርቀን ነው የምናያሽ። ሰላም ሰላም ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ የኔ አብቲው ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ጨረቃ ፋሚሊ ደህና ናችሁ? እኔ እኛ በጣም ደህና ነን እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። ወርቅ አስኪ ሰላም ቢያችሁ ፋሚሊዎቼ። ሰላም ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን። እናንተም በያላችሁበት ሰላማችሁ ይብዛለን። እንግዲህ ዛሬ እንደዚህ አምሮብን ድምቅ ሽብርቅ ፏ ብለን ተመልሰን ወደ እናንተ መጥተንላችኋል ማለት ነው። እንግዲህ ዛሬ የመጣንበት ምክንያት እስቲ ገምቱ፣ ልደት ነው። የማን ልደት ነው? እስቲ ገምቱ፣ ኮሜንት ላይ ገምቱ። ያው እውነት ተደብቃ አትቀርም፣ መጨረሻ ላይ መናገራችን አይቀርም። ግን እንደዚህ ፏ ድምቅ ብለን የሆነ ሰው ልደት ልናከብርለት መጥተናል። እንግዲህ እሱ ደስተኛ ሆኖ እዛ እያከበረ ማለት ከሚፈልገው ሰው ከሚፈልገው ሰው በቃ እንደዚህ ከምንትን ከምላቸው ልንገራቸዋ ልንገራቸው አጣጓጓቸው ልንገራቸው። እስቲ አንተ እንግዲህ ፋሚሊ ዛሬ የሃይሚ ልደት ነው፣ ሁላችሁም ታውቃላችሁ። የኮሚኒቲ ፎቶ ምናምን አይታችኋል። ዛሬ የሃይሚዬ ልደት ነው እና ቅድም ያልኳችሁ ደስተኛ ሆና ስላችሁ እሷ ደስተኛ ነች። ፎቶ ላይ እንዳያችሁት እንዳየነው በጣም ደስተኛ ሆና ነው እያየናት የነበረው። ደስተኛ አለች ያልኩባችሁ ምክንያት እኛም እሷም ከሌላው ጊዜ ከዛሬ እንደሌላው ጊዜ በጣም የምትደሰትበት የሚሆነው ከማጋ ስትሆን ነበር ከቡሩኪ ጋ ስትሆን ነበር ከቡሩኪ ጋ ስትሆን ነበር። ከሌላው ጊዜ ከዛሬ እንደ ሌላው ጊዜ በጣም ደስተኛ ሆና የምታከብርበት እንግዲህ እሱ ሊሆን አልቻለም። ቡርኬም እያየ ነው፣ ወደ ሌላ እየሄደ ነው ያለ ነው እንግዲህ። ሀይሚዬ የኔ ጨረቃ የኔ እንቁ የኔ ምን ልበላችሁ ፋሚሊ፣ የምሬን ነው። ሀፒ በርዝዴ እንኳን ተወለድሽ ብለናል። እስቲ ወርቃ በል ሀፒ በርዝዴ እንኳን ተወለድሽልን ብለናል። ያው መልካም ልደት እንደሚሆን አንጠራት እንግዲህ ሀይምዬ እንኳን ተወለድሽ መልካም ልደት ብለናል። በድጋሚ ፋሚሊ፣ የምር ስለ ቡርኬ አንዳንድ ነገር ማለት አለብኝ ሳልል እንዳላልፍ። እግዚአብሔር ብሩኬ ሰሞኑ ምን እየሆነ እንደሆነ አናቅም እያየ ነው እናንተም እያያችሁት ነው። ሀይሚኑ አስቀናለሁ ብሎ ከሌላ ሴት ጋር ምናምን በተደጋጋሚ እያየ ነው ነው ሰሞኑ ሰሞኑ ከማይሆን ከሶሲ ጋር ምናምን እያየ ነው ነበር። አሁንም ደግሞ ይህም ቪዲዮ እኔ ትናንትና ይዟት የመጣው ልጅ እኔ ከዚህ በፊት ከዳኒ ጋር ምናምን አቃት አለው በቪዲዮ ነው ማቃት እና ምን እየሆነ እንደሆነ አናቅም፣ ብቻ ዛሬ ቡሩኬ እዛ ልደት ላይ ይኖርበት አይኖርበት አናቅም። ይኖርበታል በታስባለ ያ አይታወቅም። ሚኖር አይመስለኝ። ብቻ ዛሬ ሚኖር ይኖርበት አይኖርበት ምንም የምናውቀው ነገር የለም። ብቻ መልካም ልደት ብለናል ሃይሚ። እኛም እዛ ልደት ላይ እንድንገኝ ተጋብዘን ነበር የምንገኝበት ሁኔታ ስላልነበርን አልተገኘንም። እዛ ልደት ላይ እና ያድርሰን፣ በቀጣይ እንገናኛለን ማለት ነው። እንግዲህ ዛሬ እዚህ ሆነን የሀይሚን ልደት በደንብ እያከበርንላት ደስ ብሎን ውለናል፣ እያከበርንላት እንገኛለን። እና ውድ ውድ ውድ ፋሚሊ ዛሬ ለሀይሚ ብቻ አይደለም የደስታዋ ቀን፣ የምሬን እምላችሁ ለእኔም የደስታ ቀን ነው። ትናንትና በዚህም ቪዲዮ ሁለት ሺ ሰብስክራይብ እንድገባ እፈልጋለሁ ብያችሁ ነበር። እናንተም አላሳፈራችሁኝም። 2000 ሰብስክራይብ ገብቻለሁ። አይተሻል? 2000 ሰብስክራይብ እንግዲህ የሃይሚ ብቻ አይደለም የኔም ልዩ ቀን ነው ዛሬ 2000 ሰብስክራይብ በአጭር ቀን ውስጥ በአጭር ጊዜ 2000 ሰብስክራይብ ማፍራት ማለት በጣም ትልቅ ነገር ነው። እና ውድ ፋሚሊ ዛሬ ማለት ነው እኔ ይሄንን ቪዲዮ ኮሜንት ስር እየገባችሁ ሁላችሁም ሃፒ በርዝዴ ሃይሚ ሃፒ በርዝዴ ሃይሚ እንኳን ተወለድሽ ብላችሁ ማለት ነው ኮሜንቱን ታጨናንቁልኛላችሁ። ይሄንን ቪዲዮ ለሀይሚ በቀጥታ እኔ ራሴው ነኝ ምልክላት ማለት ነው እና ያው ዛሬም ሀይሚ ብዙ ሰው ያውቃታል ሚዲያ ላይ ምናምን የሚያውቃት ሰው ሊኖር ይችላል እንግዲህ አሁን ደግሞ ምን እናደረጋለን መሰላችሁ ፋሚሊ ሀይሚ ምን ያህል ወዳጅ እንዳላት እና እናያለን ማለት ብዙ እዚህ የሚያልፉ ሰዎች ምናምን አሉና መንገድ ላይ እያስቆምን ዛሬ ሀይሚ ልደት ነው እስቲ መልካም ምኞታችሁን ግለጹ እያለን ምናምን እንጠይቃቸዋለን ማለት ነው። እንግዲህ ሰዎችን እንጠይቃለን። ሁላችሁም ከኛ ጋር ይሄንን ቪዲዮ እስከ መጨረሻው ተመልከቱት። ሌስ ጎ አውቃለሁ። ሃይሚን ታውቃታለህ? ሶሻል ሚዲያ ተቀበላ። ዛሬ ልደቷ ነው ስታውቃለህ። ልደቷ እንግዲህ አሪፍ ነው። ሃይሚን በልደቷ መሆኑን ካወቅ እስቲ ለሃይሚ ሃይሚን የምትወዳት ነገር ከሆነ እስቲ ሃፒ በርዝዴ በላት። ሃይሚ ሃይሚ አገራችን ልጅ መልካም ልደት፣ መልካም ሁሉ እንመኝልሻለሁ። እንግዲህ ፋሚሊ የሃይሚ አድናቂ እንደውም እዚህ በዚህ አጋጣሚ አግኝተናል። ሃይሚን በጣም እንደሚወዳት ነግሯታል። ሃይሚ ሀፒ በርስዴይ ብለናል። ወንድሜ እናመሰግናለን። ምንድነው ዛሬ ሰው የለም ከተማ ውስጥ። አረ ማንን እንጠይቅ ወገን ፋሚሊ? አረ ወገን ሰው የለም። እናቴን እስካሁን እኮ አንድ ሰው ብቻ ነው ያገኘ ነው አንድ ሰው ዴ ነው። እየመሸ ነው ሰዓቱ ራሱ። አሁን ስንት ሰዓት ነው መሰላችሁ? አስራ ሁለት ሰዓት ሆኗል። ከዚህ በላይም አንጠብቅ የምር ብቻ። ያው እዚህ ሰው ባናገኘም ፋሚሊ የምር ነው እኔ እንደሚመስለኝ አይሚን የሚጠላት ማንም የለም። ሲጀመር መጠየቅ ራሱ አይጠበቅብንም ነበር ሃይሚን ሚጠላት ማንም ሰው የለም። እኛም በድጋሚ ሃይሚዬ ሃፒ በርዝዴ እንኳን ተወለድሽ ቀሪ ዘመንሽ የተባረከ ያርግልሽ። በቅርቡ ደግሞ ከቡርኪ ጋር ታርቀን ነው የምናየሽ። ያው በቅርቡ የምር ነው ከቡርኪ ጋር ታርቀው ነው የምናያቸው። እና ሃይሚዬ በድጋሚ ሃፒ በርዝዴ እና ውድ ውድ ውድ ፋሚሊ ይህን ቪዲዮ ላይክ ማድረጋቸውን እንዳትረሱ ሼር ማድረግ ምትችሉ በተቻላችሁ መጠን ሼር ለማድረግ ሞክሩ። እኔ እናንተ ባታደርጉት ራሱ እኔ በቀጥታ ይህን ቪዲዮ ሃይሚጋ ስለምልክላት ከቻላችሁ ሼር ማድረግ የምትችሉ ሼር አደርጉላት። ውዶች ፋሚሊ 200 ሰብስክራይብ ስላስገባችሁኝ እጅግ አድርጌ አመሰግናችኋለሁ። ሃይሚዬም እንኳን ተወለድ ሻፒፐርስዴ ብለናል። በድጋሚ በቅርቡ ደግሞ ከቡርጌጋ ታርቀን እናይሻለን። ከዚህ በላይ መጠበቅ ያለብን አይመስለኝም። ማንም የለም። መንገዱ ላይ እንደምታዩት መንገድ ላይ ማንም ሰው የለም። ምን ጠይቀውም ሰው ፋሚሊዎቻችን፣ ሰው ይህንን ቪዲዮ እስከመጨረሻው ስላያችሁት በጣም እናመሰግናለን። ይህንን ቪዲዮን ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ለኔም ቪዲዮ ለመጀመሪያ ጊዜ የምታዩ ሰብስክራይብ እያደረጋችሁ ተቀላቀልም ቤተሰብ ሁሉን ከዚህ በኋላም ደስ ደስ የሚሉ ቪዲዮ ወደ እናንተ መጣላችኋለሁ ማለት ነው። አባቢ ሰላናቸው በያቸው ውስጥ በያላችሁበት ሰላማችሁ ይብዛለን። በቀጣይ እንገናኛለን። ውድ ፋሚሊ ሁላችሁም በያላችሁበት ሰላማችሁ ይብዛለኝ። ወዳችኋለሁ። ይመቻችሁ።